በነ ጆን ዳንኤል መዝገብ ከተከሰሱ ስድስት ተከሳሾች መካከል ለሁለቱ ዋስትና ሲፈቀድ የአራቱ ተከሳሾች የዋስትና ጥያቄ ተቀባይነት አለማግኘቱ ተነግሯል። ዮሐንስ ዳንኤል ወይም ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ ኢለኔ ክንፈና የዲዲያ ነጻነት የተባሉት ተከሳሾች ላይ አቃቤ ሕግ ያቀረባቸው ክሶች ነሐሴ 16 ቀን 2017 ዓ ም በግምት ከምሽቱ ሶስት ሰዓት ተኩል ሲሆን ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥር ኢቲ 190 ቦምባርዴር ኪው አራት መቶ የሆነ አውሮፕላንን ያላግባብ በመያዝ በቁጥጥር ስር አውለዋል፣ የመንግስት ሰራተኛ ኦፊሻላዊ ግዴታ እንዳይፈጽም መቃወምና አለመታዘዝ ፈጽመዋል የሚሉ መሆናቸውም ይታወቃል። በቲክቶከር ዮሐንስ ወይም ጆን ዳንኤል ላይ ደግሞ ከእነዚህ ሁለት ክሶች በተጨማሪ መልካም ስምን የሚያጎድፍ ተንቀሳቃሽ ምስል በኮምፒውተር ስርዓት አማካኝነት ማሰራጨት የሚል ሶስተኛ ክስ ቀርቦበታል። ተከሳሾቹ በቀረበባቸው ክስ ላይ የዋስትና መብታቸው ተከብሮላቸው ክሱን በውጭ ሆነው እንዲከታተሉ ጥያቄ ያቀርበው የነበረ ቢሆንም ክሱን የሚመለከተው የከፍተኛው ፍርድ ቤት ተጠርጣሪዎቹ የቀረበባቸው ክስ ከባድና ተደራራቢ በመሆኑ ዋስትና ያሰጥም በሚል ጥያቄያቸውን ሳይቀበለው ቀርቶ ቆይቷል። ከወራት እስር በኋላ የተከሳሾቹ ጠበቆች በደንበኞቻቸው ላይ ዋስትና የሚያሰጥ ሌላ ነጥብ እንዳለ ጠቅሰው ቢከራከሩም ይህንን ተቀባይነት ሳገኝ መቅረቱም ተነግሯል። የካቲት ሀያ በነበረው ቀጠሮ ደግሞ ፍርድ ቤቱ ተከሳሾች ከቀረቡባቸው ክሶች ውስጥም ክስ ሁለቱን በመተው በሌላው እንዲከላከሉ ብይን ሰጥቷል። በዚህ መሰረት ተደራራቢ ክስ ስለሌላቸው እንዲሁም ደግሞ የይዲዲያ ነጻነት የተባለችው ተከሳሽም ነፍሰ ጡር መሆኗን ከታሰረች በኋላ በማውቋ እንዲሁም በአሁኑ ወቅትም የመውለጃ ቀኗ በመድረሱ የዋስትና መብት ይከበርልን የሚል ጥያቄ አቅርበው ነበር። ይሁን እንጂ የከፍተኛው ፍርድ ቤት መጋቢት 17 ቀን 2017 ዓ.ም በነበረው ቀጠሮ የተከሳሾችን የዋስትና ጥያቄ ሳይቀበለው ቀርቷል። ተከሳሾቹ የከፍተኛው ፍርድ ቤት ውሳኔ በመቃወማቸው በጠቅላይ ፍርድ ቤት የዋስትና ጥያቄያቸው ያስቀርባል ተብሎ ሲታይ መቆየቱ ሲያካሂዱ ተነግሯል። በዚሁም ግንቦት 14 ቀን 2017 ዓ.ም በነበረው ቀጠሮ ፍርድ ቤት ደግሞ አንደኛ ተከሳሽ ጆን ዳንኤል ሁለት ተደራራቢ ክሶች ያለበት እንደተጠበቀ ሆኖ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባ በአንድ ክስ ብቻ ተከላከሉ የተባሉ ቢሆንም የቀረባቸው ክስ ከሚያስቀጣው ከባድ ቅጣት አንጻርና በስነስርዓት ህጉ ዋስትና ሊያስከለክል የሚችል ምክንያት አለ ብለን በማመናችን የስር ፍርድ ቤቱ በዋስትና ቢመጡ ቀጠሮ አክብረው አይመጡም ብሎ የወሰነውን ውሳኔ አጽንተነዋል ሲል ወስኗል። ክንፈና ይዲዲያ ነጻነት በተመለከተ ችሎቱ ዋስትና የፈቀደ ሲሆን በውሳኔው ዝርዝርም ኢሌኒ ክንፈ ህመም ያለባትና ህክምና እየተከታተለች መሆኑን የሚገልጽ የህክምና ማስረጃ ለዚህ ፍርድ ቤት በማቅረቧ ነው። ይዲዲያ ነጻነት ደግሞ ነፍሰ ጡር ሆና ክርክር ስታደርግ በመቆየቷም አሁን ደግሞ ወልዳ ህፃን ልጅ ይዛ በችሎት እየተገኘች በመሆኑ በዋስ ቢወጡ በቀጠሮ ቀናቸው ይገኛሉ የሚል እምነት ፍርድ ቤቱ በመያዙ እያንዳንዳቸው 100 ሺህ ብር ዋስትና አቅርበው በዋስ ይውጡ ሲል አብራርቷል። በሌላ በኩል ለ41 ሺህ የመንግስት ሰራተኞች የመኖሪያ ቤት ተሰርቶ ሊሰጥ መሆኑ ተሰምቷል። ለ41ሺህ የመንግስት ሰራተኞች የመኖሪያ ቤት ተሰርቶ ሊሰጥ መሆኑ ተሰምቷል። ንግድ ባንክም 120 ቢሊዮን ብር ብድር ለማቅረብ ማቀዱም ይፋ ሆኗል። መምህራን ቅድሚያ ይሰጣቸዋል የተባለ ሲሆን የኢትዮጵያ ንግድ ባንክና የአዲስ አበባ ከተማ አስተዳደር በ2575 የመንግስት ሰራተኞች የቤቶች ልማት ፕሮጀክት በጋራ ለማልማት የመግባቢያ ስምምነት ተፈራርመዋል። የአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እንደገለጹትም ስምምነቱ ቤት የሌላቸው የመንግስት ሰራተኞች ችግር ለመቅረፍ የሚያስችል ነው ብለዋል። የመንግስት ሰራተኛው 25 በመቶ እንዲቆጥብ የሚጠበቅ ሲሆን 75 በመቶ የባንክ ብድር ይቀርባል ይመቻችለታል ብለዋል። የብድሩ ጊዜ ለ20 አመት የሚከፈል መሆኑን ጠቅሰው 41 ሺህ በከተማ የሚገኙ የመንግስት ሰራተኞችን ተጠቃሚ የሚያደርግ መሆኑንም ጠቅሰዋል። ከፕሮጀክቱም የአዲስ አበባ መምህራን ቅድሚያ ተጠቃሚ እንደሚሆኑም የተገለጸ ሲሆን የባንኩ ፕሬዝዳንት አቶ አቤሳኑ በበኩላቸው ስምምነቱ የመንግስት ሰራተኞችን የቤት ችግር መቅረፍ የሚያስችል ነው ብለውታል። ባንኩ 120 ቢሊዮን ብር ብድር እንደሚ ያቀርብም ጠቁመዋል። የብድር ወለዱ 14 በመቶ መሆኑን ጠቅሰው ለ20 አመት የሚቆይ የብድር ውል መሆኑንም ገልጸዋል። ፕሮጀክቱም ለሶስት አመት የግንባታ ጊዜና አንድ አመት ደግሞ የብድር መክፈያ የእፎይታ ጊዜ ተሰጥቶታል ብለዋል። ስምነቱ የመንግስት ሰራተኞች በተመጣጣኝ ዋጋ የቤት ባለቤት የሚያደርግ መሆኑን ጠቅሰው አላስፈላጊ ወለድ የሌለው መሆኑንም ተናግረዋል። በሌላ በኩል መንግስት ባድማ ላይ ካሉ ጤና ባለሙያዎች ጋር ድርድር ያድርግ የታሰሩትንም ይፍታ ሲል አምኒስቲ ኢንተርናሽናል ጠይቋል። የሰብአዊ መብት ተሟጋች የሆነው ይህ ተ ቋም ዛሬ ባወጣው መግለጫ አድማው ከተጀመረ አንስቶ በመላው ሀገሪቱ 212 የሚሆኑ ጤና ባለሙያዎች መታሰራቸውን ከገለጸ በኋላ ከጤና ባለሙያዎች ንቅናቄ መስማቱና የታሰሩ ሰዎች ስም ዝርዝር እንደተላከለትም አስረድቷል። የታሰሩ ሰዎች ቤተሰቦቻቸውና ጠበቆቻቸውን ማነጋገሩን የጠቀሰው አምኒስቲ ሰዎቹ ሲታሰሩ ምክንያት እንዳልተገለጸላቸው መግለጻቸውን አስታውቋል። እንዲሁም ያለ ብርበራ ትዕዛዝ የጤና ባለሙያዎችን ቤት ጦር መሳሪያ ይኖራል በሚል መፈተሻቸውንና የኤሌክትሮኒክስ ቁሳቁሶቻቸው መወሰዳቸውን ገልጸዋል። የአምኒስቲ ኢንተርናሽናል የምስራቅ አፍሪካ ዳይሬክተር ቲግሪ ቻጉታ ሲናገሩም ይህ አድማ ምንም አይነት መፍትሄ ሳይገኝለት ወደ ሁለተኛ ሳምንቱ እየተሸጋገረ ነው ብሏል። ይህ ደግሞ በመላው ሀገሪቱ ወሳኝ በሆኑ የጤና አገልግሎቶች ላይ መስተጓጎልን ፈጥሯል። በመሆኑም መንግስት የታካሚዎችን መብት የሚገድበውን ይህንን ቀውስ ከዚህ በላይ ማራዘም የለበትም። መንግስትም ሆነ የጤና ባለሙያዎች ይህንን አለመግባባት በድርድር ሊፈቱ ይገባል ሲልም አስታውቋል። በመግለጫው ጨምረውም የዘፈቀደ እስር ከዚህ ቀደም ለተለያዩ ጉዳዮች ኢትዮጵያ ውስጥ የታየ ሲሆን አሁን ደግሞ ተገቢ ክፍያና የስራ ሁኔታ በጠየቁ የህክምና ባለሙያዎች ላይ ጥቅም ላይ ውሏል ሲል አስታውቋል። አምነስቲ በመግለጫው በሰላማዊ መንገድ ጥያቄ ማቅረብ መብታቸው ተግባራዊ ባደረጉ የጤና ባለሙያዎች ላይ እየተደረገ ያለው እስርና እንግልት ዘመቻ እንዲቆም ችግሩ በንግግር እንዲፈታ እንዲሁም ድርድር በአስቸኳይ እንዲያደርጉ አስታውቋል። በሌላ መረጃችን ህዋህት ግንቦት ሀያን አከብራለሁ ሲል በወጣው መግለጫ አስታውቋል። ፓርቲው 34ተኛው የግንቦት ሀያ በዓል በልዩ ልዩ ዝግጅት እንደሚከበር ያስታወቀ ሲሆን ከግንቦት 16 አንስቶ ግንቦት ሀያ የተመለከቱ የፓናል ውይይቶች እንደሚካሄዱ የገለጸው ፓርቲው በውይይቶቹ ላይ የትግራይ ህዝብ ያሳለፈው ትግልና ያገኘው ድል የሚለው እንደሚነሳና በቀጣይ የሚያጋጥሙ ፈተናዎች እንደሚዳሰሱበትም አስረድቷል። የዘንድሮው ግንቦት 20 በዓል የሚከበረው የህዋትን 50ኛ ዓመት በማስመልከት የተዘጋጀው ፕሮግራም አንዱ አካል ሆኖ መሆኑንም አስታውቀዋል። የካቲት 11 የህዋት 50ኛ ዓመት በዓል አመቱን በሙሉ ለማክበር መታቀዱንም አውስቶ የዘንድሮ 20 አከባበር የዚሁ በዓል አካል መሆኑንም ገልጿል። ግንቦት 20 በመቀሌ ደማቅ ዝግጅት ውይይት ለማድረግ ማቀዱን አስረድቷል። በሌላ በኩል አቶ ጌታቸው ከትግራይ ተወላጆች ጋር ውይይት ማድረጋቸው ተነግሯል። የትግራይ ህዝብ የፕሪቶሪያው ስምምነት የሰጠውን ወርቃማ ድል በመጠቀም ሰላሙን ማጽናት እንደሚገባው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር ሆነው የተሾሙት አቶ ጌታቸው ረዳ ማብራሪያ ሰጥተዋል። በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች በትግራይ ክልል ወቅታዊ ሁኔታ ዙሪያ ውይይት ማድረጋቸውን የተነገረው በውይይቱም የመስኖና ቆላማ አካባቢ ሚኒስትር የሆኑት ዶክተር አብርሃም በላይና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስ አቶ ጌታቸው ረዳ ተሳትፎበታል። የፕሬቶሪያ ስምምነት የትግራይ ህዝብን ለአመታት የጠማውን ሰላም እንዲያገኝ በማድረግ ረገድ ውጤት የተገኘበት ነው ያሉት አቶ ጌታቸው ረዳ በዚሁም የተቋረጠው መሰረተ ልማቶች ዳግም ወደ ስራ እንዲገቡ ከማድረግ ጀምሮ ሰላምን በማጽናት በኩል ጠንካራ ስራ ተሰርቷል ሲሉም ተደምጠዋል። ይሁን እንጂ በህወሓት አመራሮች መካከል በነበረው ፖለቲካዊ መሳሳብ ምክንያት በስምምነቱ መሰረት እንዲፈጸሙ የተቀመጡ ጉዳዮች የራስን የግል ጥቅም ብቻ በማስቀደም ሊሳኩ አለመቻላቸውንም አንስተዋል። በክልሉ ህዝብ ዘንድ ትኩረት ከሚሹ ጉዳዮች መካከል መካከል አንዱ የተፈናቃዮች ሁኔታ ነበር ያሉት አቶ ጌታቸው ረዳ ይህንን ጥያቄ ግን የህወሀት ቡድን ትኩረት በመንፈግ ከሰብአዊነት ይልቅ የራሱን ፖለቲካዊ ፍላጎት ብቻ ለማሳካት ሲል ተጠቅሞበታልም ብለዋል። ዛሬም ቢሆን ቡድኑ የትግራይን መሬት ዳግም ጦርነት አውድማ ከማድረግ ውጭ አላማ የለውም ያሉት አቶ ጌታቸው ረዳ የትግራይን ህዝብ የፕሪቶሪያው ስምምነት የሰጠውን ወርቃማ ድል በመጠቀም ይህንን እኩይ ተግባር ሊቃወምና ሰላሙን ማጽናት እንደሚገባው ባንክሮት ተናግረዋል። በመድረኩም የተሳተፉት በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆችም የተለያዩ ጥያቄዎችን እያነሱ ሲሆን ከመድረኩም ምላሽና ማብራሪያ መሰጠቱም ተነግሯል። በሌላ በኩል በቀይ ባህር ጉዳይ የሚንጫጩ አሉ ሲሉ ጀነራል አበው ታደሰ ተናገሩ። የጦር ኃይሎች ምክትል ጠቅላይ ኢታ ማጆር ሹሚ ጀነራል አበው ታደሰ በልዩ ዘመቻዎች እዝ በስልጠና ላይ ለሚገኙ ሰራዊቱ አመራሮች በሀገራዊና ቀጠናዊ ጉዳዮች ላይ ማብራሪያ ሰጥተዋል። በማብራሪያቸውም አንዳንድ ሀገራትና አካላት የራሳቸውን ፍላጎት ለማሟላት የውስጥ ባንዳዎችን በመጠቀም ኢትዮጵያን በተለያየ መንገድ በመከፋፈልና በማበጣበጥ አቅማቸውን እናዳክማለን ብለው ላይሳካል ላቸው እየደከሙ ነው ሲሉ ተናግረዋል። የጭንቅላታቸው ሀሳብ ደርቆ ለሆዳቸው ያደሩ ጽንፈኞችና አሸባሪዎች ደግሞ የስልጣን ጥማቸውን ለማርካት ለስልጣን የሚያበቃ ሀሳብና ሀገር የሚለው ሳቤ ጠፍቶባቸው በጉልበት ስልጣን እናገኛለን ብለው በአንድ አሁነው እንደሚለፉም አንስተዋል። እኛ ደግሞ ብሄርም ሃይማኖትም የማይከፋፍለን የሀገራችን እድገትና ከፍታ እንዲሁም የህዝባችን መለወጥ እንዲሁም መበልጸግ አላማ አድርገን ጎጥ ሳይሆን ኢትዮጵያን የምናስቀድም ኢትዮጵያ ወታደሮች ነን ሲሉ አስገንዝበዋል። ጀነራል አበባው በአሁኑ ሰዓት ስልጣን የሚያዘው ሀሳቢ በላይነት እንጂ በጉልበት አይደለም። እኛ መነሻችንም መዳረሻችንም ህገ መንግስቱ ነው። ይህንን መነሻ በማድረግ ህግና ህገ መንግስታዊ ስርዓቱን ለማስከበር ሀገራችን የሚመጥን በትጥቅም በሰው ኃይልም የተደራጀ ዘመናዊ ሰራዊት ተገንብቷል። እንደ ልዩ ዘመቻዎች እዝም በኢትዮጵያ ታሪክ ታይቶ የማይታወቅ በርካታ ኮማንዶዎችና አየር ወለድ ስፔሻል ፎርስ መገንባት ተችሏል ሲሉም ተደምጠዋል። ከሀገራችን ብሔራዊ ጥቅም ጋር በተያያዘም የኢትዮጵያ ብሔራዊ ጥቅም ለማስከበር በሰላም ከሚያምን ከሁሉም ጋር በሰላማዊ መንገድ እንሰራለን። በጉልበት የሚመጣ ካለ ግን የሀገራችን ብሔራዊ ጥቅም ለማስከበር ሙሉ ዝግጅት አለን ሲሉም ተናግረዋል። በመጨረሻም እኛ ታሪክ ያለን የታላቅ ሀገር ሰራዊት ነን፣ ለቀጠናው ሰላም መስፈን ትልቅ ድርሻና ኃላፊነት አለብን። ይህን መሰረት አድርገን ቀጠናዊ ትስስርን በማጠናከር እየሰራን ነው ያሉት የጦር ኃይሎች ምክትል ጠቅላይ ኢታማጆር ሹም ጀነራል አበው ታደሰ፣ ብዛት ቁጥር ያለው ህዝብ ይዘን በሰላማዊ መንገድ የቀይ ባህርን የወደብ አማራጭ መጠቀም አለብን ማለታችንን እንደ ስህተት ቆጥረው የሚንጫጩ እንዳሉም ጠቅሰዋል።